እና አንተ እኔን እመታለሁ እያልከኝ ነው? ለማንኛውም በመርፌ ቢወጉ ምተነፍስ ነው ምንስ። አንተ እኮ ነገር ይያሉ ብለህ ዋሻኝ። ከዚህ በኋላ የሚያስተማምንን ገንዘብ ነው። የምን ገንዘብ? አንድ ሚሊዮን ብር ታዘጋጅልኛለሽ። ጊዜ የለኝም። እኔም እኮ እንደ እህት ስላየሽ ነው ከወንድ ጋሳሽ ስትቆጣሁት። እንደ እህት ማየት ተጠሩ ነው። ግን ደግሞ እኔ እኮ ያ ልጅ አይደለሁም። ምን ማድረግ እንዳለብኝና እንደሌለብኝ አውቃለሁ። ደግሞ ስራዬንም በአግባቡ እየሰራሁ ነው ስለዚህ ስራዬን ከጨረስኩ እንደፈለግኩ መሆን እችላለሁ ነው የምትይው? ካሌብ፣ ከዚህ ቤት ወጥቼ አየር ስቀበል ደስ እያለው አይደለም። ወር ጠብቄ በወር እረፍቴ እንደወጣ ነው የሚፈልገው። እኔ ደግሞ በወር የሚሄድበት ዘመድ እንኳን የለኝም። ወጥቶ አየር መቀበልን ግን እንድከለከል አልፈልግም። አባዬ፣ እስካሁን ህግ ስትከታይ ነበር፣ አሁን ግን ማስፈራራት ነው ያልሽው። ማስፈራራት ካሌብ? ደህና ነህ ግን። በገንዘብ መስሎ ቀጥረ የምታሰራኝ? አዎ፣ እሱ የጠፋሽ መሰለኝ። አባዬ እኔ ከዚህ በላልችነ ስብራቷን አልቅሳጠውጠው እሱንም ልከላከላትን የተነሳው። ቆይ ለምንድን ነው ቤቴ ልቃችሁ አትወጡልኝ? እንዳንቺ አይነት አረመኔ እና እንደሱ አይነት ማሰብ የማይችል ሰው ማየት ሰልስቶኛል። አባዬ እኔ እኮ ቤቴ ነው። ቤትህ ነው ረ? ማን ሰጥቶ ቤቴ ነው ትላንድ ደግሞ? አረ ተረጋጋ አባዬ ተረጋጋ። ተረጋጋት በለኝ አሰማኝም እንዴ? እሺ ቆይ ምን ላድርግ? መጀመሪያ ሚስትህን ይዘልኝ ምጣ ሚስተነ በዚህ 15 ቀን ውስጥ ያልኩሽን ብር ካለመጣሽ እንደ ምትሞች ወቂ በዚህ ሁኔታ በእኔ ምክንያት እራሱ መሄድሽ ልክ አይደል ካሌብ በአንተ ምክንያት ሳይሆን መሄድ ስላለብኝ ነው የምሄደው ካሌብን ከያዝነው አባት ለልጁ ብሎ ይከፍላል ወይም ደግሞ ትሁትን ማናት ደግሞ እሷ የቤቱ ሠራተኛ ናት ጅልነሽ ለምን የፈለግከውን በል እኔ ግን ጥሩ ሀሳብ ነው ነገር ልጅ ወስነሽ ነው ግን እንዴ በድንገት ምትይ ወስኛለሁ አባይ አላስገድድሽም ግን ቢያንስ ተዘጋጅተሽ ሂጂ የምትፈልጊውን ገንዘብ ግን አስገባልሻለሁ ትሁቴ ቤት ለቃ ሄደች። ወደ ቤተሰቦቿ ሰዎች ጋር ገጠር ገባች። አባዬን በለቅሶ ሸኛት። ካሊብ ልቧን ሰበረው፣ በሚናገረው ነገሮች ልቧ ተሰበረ። ቶቴ መበቅ አባዬ እሄዳለሁ፣ ይሄን ያክል አመት ቆየቻለሁ በማለት አባዬን ተሰናብታ ከዚህ ሄደች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻና ላይ ቤተሰቦች እንኳን ወደ ቻና በሰላም መጣችሁ። ወደ ክፍል አርባ ሰባት ስንመለስ እንግዲህ ዳንኤል ለመሰናበት የሰራው ስራ ሀፍረት ይዞት ማለት ነው። ቤቱን ለቆ ሊሄድ አባዬ እኔ ቅርበለኝ እያለ እየለመነ ነበረ፣ ያለቀው ተጸጽቶ በልመና ላይ ነበረ። የዚህም ጊዜ አባዬም በቃ ተነስ እያለው የት ልቴ ነው አሁን ታዲያ ሲለው ወደ ቤተሰቦች በቃ ራሴን እንትን ማለት አለበት ያለብኝ አባዬ፣ ይሄ ሁሉ ነውሬንዬ ሬኔዬ ቀና ብዬ አንተን ማየት አልቻልኩም፣ የሰራሁት ኃጢአት በጣም ብዙ ነው እያለ ተጸጸተ። ይህንንም በሚል ሰው ኃጢአት ስራውን አውቆ እንትም ማለት በደሉን አውቆ መጸጸት ጥሩ ነገር ነው ልጄ እያለ ነበረ ሲነግረው የነበረው ማለት ነው። በዚህም ጊዜ እንግዲህ አባዬም በቃ ናቶሎ የት ነው የምትሄደው? አንድ ነገር ትሰራልኛለህ እና ስለዚህ አትሄድም በቃ ይለዋል። አባዬም ስም ጊዜ ሻንጣውን የቀማውና ምን ላደርግ አባዬ በቃ ልሄድ ቢለውም አይቻልም ብሎ አባዬም ይመልሰዋል ማለት ነው። ይህንን ሲመልሰው ሻንጣውን ተቀብሎ እሺ በቃ ምንድን ነው የምሰራው? በማለት ስራውንም ይነግረዋል። ሁሉንም ከቴና ጎን አሁንም እንድትሆን እፈልጋለሁኝ። አሁን ላይ እኮ እኔም ርቃኛለች፣ ልታምነኝም አትችልም እሷንም ደግሞ ማየትም አልፈልግም። የምሰራውም ያው አብረሃኝ ሁን ማለቱ አይቀርም ለእኔ ብለህ ማድረግ አለብህ እያለው አባዬም ሁሉንም ነገር ይነግረዋል። እሱም እሺ በማለት የእሱን ጥያቄ የምትለኝ ሁሉ አደርጋለሁ በማለት ዳኔም ሁሉንም ነገር ይቀበላል ማለት ነው። ይህንን ብሎ እንግዲህ ትሁቴም አሁን ላይ ያለችበት ሁኔታ ቤተሰብም ለማየት እሄዳለሁ ብላለች። ካሊብም በባለፈው አስቀይሟታል አሁንም እንዳስቀየማት እናም ዛሬ አዲስ ነገር ሁሉም ተፈጥሯል ማለት ነው የሰማይ ስባሪውም መጥቷል የሰማይ ስባሪው እንግዲህ አባዬን የሆነ በጨለማ ሰዓት ላይ ወደ ካፌ በመሄድ ነበረ ያየው የዚህ ጊዜ ተከታትሎት ነበር የገባው ትሁትም ቴናም ተኋላ ነበረች እና አንገቷን መጀመሪያ እሷን ሲጥ አድርጎ ያዛት በመያዝም ምንድን ነው ኔ የምትፈልገው ሞቷል ያልሽ እሱን አስመልጠሽ ነው አይደለ ብሎ አንገቷን ሲያንቃት አንተ ነህ እንደውም ገድየ አለሁ ያልከኝ እያላችው ነበር። የዚህ ጊዜ አንድ ሚሊዮን ብሬን ታመጫለሽ ቀልድ የለም አለ፣ በለዚያ በህይወትሽ ፈርደች ነው እያላች ነበረ። እሷም ከየት ብዬ ነው የማመጣው እንዴት ብዬ ነው እያለች ነበረ ስትለው የነበረው ተናግሬ ያለሁኝ ስራዬን እንትን ብለሻል ብሎ ነበር ሲላት የነበረው። እሷም ግን አንተ ነህ እኮ አሁን እንትን ብለሃል ገድየ አለሁ ያልከኝ እያለችው ነበርና ባንድ ሆኖ እንግዲህ ከዳንኤልንም ታገኘው ና ዳንኤልን ሁሉንም ነገር ታወራለ ካሁን በኋላ አብረን ሆነን እንትንበል ሰውየው ግን በጣም እንትን እያለይ ነው እባክህን ከጎኔ ሁንልኝ እያለይ ያኔ ሰማይ ስባሪ የሚያክል ሰውዬ እንዴት ነው እኔ የምችለው አይተሻል ካንቺ ከእኔ ምኮ ካንቺ ትንሽ ነው ከፍ ብምለው፣ ስለዚህ የዛኔ አይተሻል እንዴት እንዳደረገኝ። ስለዚህ እንዴት ነው እሱ ጋር ተጋጥሜ እንትን ምለው ለክስ በቃ እንክሰሰው እያለችው ነበረ። አስበሻዋል መጀመሪያ እኮ አንቺ ነሽ አንቺ ሜት ይቀርልሻል፣ ክሱ እያላት ነበር። ምክንያቱም መነሻው አንቺ ነሽና እያላት ነበር። እና ምሄንን እያላት ሳለ እሷ ምሄን ትለው እሱ ምን ይዝ ነገር አታስገብኝ እያለ ዳንኤል ምሄንን ይነግራት ይነግራታል ማለት ነው። በዚህ ጊዜ እንግዲህ ዳንኤል ምሄን ካላት በኋላ እያሉ ማለት ነው አባዬ ጋር በመሄድ የሰማይ ስባሪው ከጎኑ ቁጭ ብሎ ነበረ። እስካሁን አለህ፣ በዚህ በእንትን ትንቀሳቀሳለህ እያለው ነበረ። እሱም አዎ፣ ምንድን ነው አሁንማ፣ በዚህ በጨለማ ሁነህ ደግሞ አፍህን እንትን ትላለህ እንደ እያለው፣ አንተን ብትነትህ ተነፍሳለህ፣ ግን ደግሞ አንተን ደብድቤ እንትን ማለት አልፈልግም መታሰር፣ እያለው ነበር። ምን ነው እንደው የተለቀቅ ጊዜ አፍን ከፈትክ እያለ ነበር። የሰማይ ስባሪውም ሲለው የነበረው አባዬ ማለት ነው። አባዬን መልስ ሲሰጠው ነበርና ለአንተኔ እንትንል ነበር እያለው። ወደ ካሊብ ጋር ስንመጣ ካሊብ እንግዲህ ትሁቴን ይቅርታ ሊጠይቅ አባዬ ስለተናገረው ይቅርታ ሊጠይቃትም እንትንም የለውም። ሁለተኛ ደግሞ ይህን ልትለው ተጸጽተህ ወይንስ በእንትን ነው ስትለው ነበር። በክብሬ ምንም አልደራደርም። ቢሆንም ግን እኔ ይህን ያክል ጊዜ ስድስት ዓመት ስቀመጥ እረፍት ዘመድ የለኝም፣ ወድዝ ምንም የለኝ እረፍትም ሂጅ አላቅም። ስለዚህ እኔ ንፋስ ልቀበል እንጂ በፍጹም ምንም ነገር እያደረግኩት የለም ስለዚህ ምንድነው? እንትን የምትለው ከሌላ ሰው ጋር አየኋት እንትን አልኩም። ትለው ትለው እሱ ግን በቃ እንደውም ሂድ እዛው ከአባዬ ጋር እምናገረዋለይ ብላ እሳሎን ቁጭ እንዳሉ ትሄዳለች ማለት ነው ትሁቴ። ሁለቱም ቁጭ እንዳሉ አባዬም ምንድን ነው ልጄ በማለት ቁጭ በይ ይላታል ማለት ነው። አባዬም ልጁን ቁጭ እንዳሉ ሁሉንም ነገር ትነግረዋል ትሁቴም ወደ አባዬ ጋር ሄዳ ቁጭ ብላ ካሊብን ባለበት ሁሉንም ነገር ትናገራለች። ንፋስ ለመቀበል ብሄድ እንደዚህ አለኝ፣ እኔ ደግሞ ክብሬን ፈልጋለሁ እያለች ነበረ ስትናገር እየነበረችው። ይህንንም ባለችም ጊዜ እሱ እንግዲህ ምን ይላታል? ማንም ያለች ሲላት ካሊብ ነው ትለዋለች። እሷም እሱም አሁን ታዲያ ልታስፈራሪ ነው እያለ መጽፎ መጥፎ ቃል ሲናገራትም፣ ደህና ነህ ግን ካሊ ምን ሆነህ ነው እንደዚህ የምትለው እያለችው ነበር እና እሱም ይሄንን በሚላት ጊዜ ተነስታ በቃ በለቅሶ ትሄዳለኝ። ምንም ቢሆን በቃ ከአሁን በኋላ የሚያስፈራ የለም። ምክንያቱም ስድስት አመት ሙሉ የተቀመጥኩት አባዬም ብዬ ነው። እሱ ዊልቸር ላይ ሆኖ ቲና በምታሰቃየው ጊዜ ሁሉንም ነገር ይችላ እሱን ለጤንነትና ለዚህ ያበቃችው ጀግና ትሁቴ ናት። ነገር ግን ካሊብ ምንም ነገር ሁሉንም ነገር እያጠፋ ወደፊት የሚሄደው ካሊብ ግን አይታረምም ማለት ነው። በዚህም ጊዜ እሷም እያለቀሰ ተነስታ ትሄዳለች። ተከትሏት ሊሄድ ሲል በብርህ እንጂ እንትን ያልከው ተቀጥሬም ሰራው እንደዚህ እንትን ልትለኝ አይደለም ትለዋለች። የዚህ ጊዜ አባይ የሚቆጠዋል እሱም ማለት ነው። ቁጭ በል የት ልትሄድ ነው ታልቅስና ይወጣላት ይላል፣ አባዬ ማለት ነው። በዚህም ጊዜ እንግዲህ አባዬም ሄዶ ሁሉንም ነገር ዳንኤልም መጥቶ ሲያያት ሰሞኑን ግን ደህና አይደለሽም እያላት ነበረ አይደን አኔ ምን ነው እያለችው ሳለ እንግዲህ እያወራችው ነበረ ሁሉንም ነገር እሱም እሷም፣ እንግዲህ ሻንጣዋን እያዘጋጀች ለመሄድ እፈልጋለሁ እና ሻንጣዋ ልብሷን እያዘጋጀች ነበረ። ልትሄጂ ነው እንደ እያለ ነበር ዳንኤልም፣ አይ አይደለም እያለችው ነው። ላባዬ ግን ሁሉንም ነገር ነግረው አንቺ ካልሽ እንግዲህ ምንም ማድረግ አልችልም እያለ ነበረ። ስድስት አመት ሙሉ ቤተሰቦችን ቤተሰቦቿም እየደወሉ ላ እየነጠየቀቻት ነበር፣ እህቷም ማለት ነው። እናም ነው እያሉ ሳለ እሷም እሺ በማለት ቃሏን ሰጥታለይ፣ እና ልትሄድ ተዘጋጅታ ሁሉንም እያዘጋጀች ወደ ዳንኤል ስንመጣ ዳንኤልን አባዬ ጋር ሲገናኙ፣ ዳኒ የምትሰራልኝ ስራ ምን መሰለህ? መጀመሪያ አባዬ ካሊብን ከዝ ቤት ውጣ አንተ ሚስትህም እስካሆን አላችሁ ብሎ አባዬ ሁሉንም ይጮህባቸዋል። እንዴ ከቤት የት ነው መወጣው? ይላል ይሄ ቤት ያንተ ነው እንዴ? የራሴ ቤት እኮ ነው ብለው አባዬና ካሌብ ይጣላሉ። እኔ ወረቀት ብቻ እንጂ እሷ ጋር ምን ባልና ሚስትነት አለን ብሎ እሱም እንደዚህ ይላል። ይቅርታ የማታደርጉ ለምን ነው ብላ ቴና በጣም እንትን ትላለች ማለት ነው። ያንቺ ይቅርታ? በተግባር ስታሳይ እንጂ አንቺ ቅርታ ምንም አይደረግ ብሎ አባዬ መልሷት ነበረ ማለት ነው። እናም ቴና አሁንም ላይ ክፋቷ እንደቀጠለ ነው ባለቤቷ ከሊብን ወይም ትሁትን እንድናግት እናደርግና እነሱ ሲታገትባቸው አባዬ አንድ ሚሊዮኑን ብር እይሰጥሃል ስለዚህምን ብር የለኝ እውነቱን ስነግርህ እያለ ነበረ ስትለው ደግሞ ትሁት ማናት ስትል የቤት ሰራተኛ ዋናታ ትለዋለኝ። ይዝ ጊዜ አንችን ነው የምገልሽ ምንብዬነ ውኔ ሰውሰውም የምነከው እያለ ይላታል ማለት ነው። የዝጊዜ ቲና የምትሆነው ቅጡ ጠፍቷታል ማለት ነው ትቴግ ወደፊት ለመሄድ ወስናለች። ሁሉንም ነገር ጭርሳለይ ታዛቤት ተስፋ ቆርጣለይ ካሊብ ልቧን ሰብሯታል በሚናገረው ነገር እያፈቀረችው ፍቅረኛ ካሊብ ማለት ነው ያልሆነ ቃላት እየሰጣት በጣም ዝቅ በማለት ክብሯን ትምርታል ማለት ነው። እናም እንግዲህ እንንሳለች ዳኒኤል ጋር ሲገናኝ አባዬ ወረቀቱን የሰማኒ ወረቀቱን እንድትቀድ አድርጋት እያለው ነበር። አባዬም ይሄንን አድርግ ሲለው በዚህ እንኳን እንደው አባየሽ የምትለኝ እንደ በፊት እኮ አይደለም። ሁለተኛ ደግሞ በዚህ ጭራሽ እንትን አትልም። ምክንያቱም በአሁን ላይ የመተማመኛው እሱ ነው። ምንም ገንዘብ የላት፣ ምንም ነገር የላት። በዚህ ነው እናንተን የምትለው። አሁን ላይ ያለችበት ሁኔታ ይሄ ነው። ስለዚህ እሺ ካለችኝ ችግር የለውም በማለት እሞክራለሁ ብሎ ዳንኤልም ያባየን ምክር ይቀበላል ማለት ነው። ግድክቶ ትሁቴም ለመሄድ እየተዘጋጀ ስለሆነ የት ልትሄጅ ነው? እያለ ዳኒም በጣም እያያት ስለነበረ ተከፍቷል። ሲወጣ አባዬን ያገኘዋል። ምንድን ነው ሲል አባዬም ትሁቴ ልትሄድ ነው መሰል፣ እየተዘጋጀ ነው ሻንጣዋን እያለ ነበረ። አዎ ትሄድ፣ ካሊብ አስቀይሟታል እያለ ካሊብን እንግዲህ፣ እውነት ነው እኔ እንኳን እሻላለሁ ከሱ። ሱ እኮ ዝም ብሎ ነው እያለ ዳንኤልም ይናገራል ማለት ነው። እንግዲህ አሁን ላይ ቤቱን በጥብጦታል ማለት ነው ዳንኤል ካሊብ ከትሁቴ ጋር ቤት ተጣልቶ ትሁቴንም ረብሿታል ማለት ነው። የእሱን አባት ብዙ ነገር መስዋዕትነት የከፈለችለት እንደዚህ ብሎ መናገሩ እሷን ልቧን ሰብሯታል። ቤተሰብ እኮ አለኝ እኔም እንደዚህ እንትን የሚሉኝ በማለት ነው የወሰነችው ማለት ነው። ሻንጣዋን አዘገጃይታ ሁሉንም አስረትባ አባዬን እንግዲህ ሳሎን ላይ ቁጭ ብላ አባዬ ካሁን በኋላ በቃ ለሄድ ነው ስትለው፣ አባዬም በቃ እንደዚህ ታዲያ እንደ ያክል ዓመት ተቀምጠሽ እንዴት ነው ታዲያ የምትሄጅው እያላት ነበር። አይ ችግር የለም በቃ ከሱቁ ሁሉንም ነገር እገዛለሁ ሲሄድ በመስመር ትለዋለይ። በቃ እኔ ትራንስፈር ልዩን ገንዘብ እያለው አባዬም እና ትሁቴ ተቃቅፈው በመተቃቀፍ ይለያሉ ማለት ነው። እንግዲህ ትሁቴ ከበር ላይ ይቅርታ ብሎ በልመና ይመልሳት ይሆን ካሊብ፣ ወይስ ትሁቴ እንደወጣ ይትቀራለች የሚለውን እንግዲህ፣ ተጸጽቶ ሂዶ አልቅሶ ይለምናታል ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ።